ወጣት አክሊሉ ሞጎሮና ጌዲኦን አበበ ከዓመታት በፊት ከሚኖሩበት የስደት ኑሮና የስራ አጥነት ህይወት ተላቀው ዛሬ ለበርካቶች የስራ አማራጭ መፍጠር የቻለ ተግባር ላይ ተሰማርተዋል። እኚህ ወጣቶች የከተማው አስተዳደር በፈጠረላቸው የብድር አማራጭ ተጠቃሚ በመሆን በዶሮ እርባታ ስራ ላይ ተሰማርተውም ይገኛሉ። ትላንት አብሯቸው የነበረ ስራ አጥነት ዛሬ ታሪክ መሆኑንም ያነሳሉ። ነገ የተደራጁት ደብ አፍሪካም የተዘጋጁ ናቸው። እነሱም እዚህ ሀገር ላይ ሰርቶ የመላወጥ ጥቅም እያዩ ነው። ሌሎችም ደግሞ ስራም ፈልጉታሉ። በዚህ ሁኔታ እያመቻቸን ሌላም ቦታውን ጀምረናል። ሰፋ አርጋን ለመስራትና ወጣቶችን እዚህ ገር ሰርተን ለመላወጥና እዚህ ገር ያለውን ሀብት እኛ ራሳችን በወጣት ጉልበት ሰርተን ወደ ብልጽግና ማማላ ለማውጣት ነው። እኛ እየሰርን ያለ ነው እንነሳ በአምስት መቶ ሺህ ብር ካፒታል የተነሳ ነው አሁን ላይ ኦልሞስት ወደ ሰባ መቶ ሺህ ብር አካባቢ ደርሰናል። የሆሳና ከተማ አስተዳደር በበኩሉ በከተማው ያለውን የስራ አጥ ቁጥርን ለመቀነስ ወጣቶችን የብድር ተጠቃሚ በማድረግ እየሰራ እንደሚገኝም አስታውቋል። የከተማው ከንቲባ ዳዊት ጡምደዶ መንግስት ለዘርፉ ትኩረት መስጠቱንም በዚህ ወቅት ገልጸዋል። አንደኛው ዩኒቨርሲቲ ተመርቆ የመጡ ተማሪዎች ናቸው። አንደኛው ከስደት ተመላሽ ነው። ሌሎችም በዚህ ልክ የሚሰሩ በሌላ ማህበራት አሉ። ወደፊት የምናያቸው የካፕተር ባታ በተለያዩ በኮሪደር ልማት ለምሳሌ ኮሪደር ልማት ብቻ ከ1500 ወጣቶችን ይይዛል ስራ አጥ ወጣቶችን። ከዛ ውስጥ ቋሚ መቶ ሰማንያ አንድ ሺ ሶስት መቶ ሀያ ደግሞ ጊዜያዊ ስራ ይይዛል። በሌሎች በተለያዩ ማህበራት እያደራጀን ነው። ወጣቱ ብዙ እንደዚህ የመንግስት ራስ ሳይጠብቅ በራሱ ሰርቶ መለወጥ እንዳለበት እያስተማርን ነው። ከዚህ አንጻር ሆሳዕና ውስጥ የስራ አጥነት ችግር ለመፍታት በኢንተርፕራይዝ እንዲደራጁ አድርገን እየሰራን ነው። በማኒፋክቸሪንግ እንዳያችሁ፣ በግብርና በአገልግሎት ሰጪ ተቋማት በሌሎችም በተለያዩ ማህበራት እየሰሩ ነው። ኮሪደር ልማት ደግሞ ለዚህ አጋዥ ሆኖናል። ስለዚህ ዛሬ ባያችሁ፣ ደግሞ ከስደት ተማሪዎች፣ ዩኒቨርስቲ ተማሪዎች እየሰሩ ነው። ስራ ወጣትን ችግር ካልፈታ ትርጉም የለው። በሆሳዕና ከተማ የተሰሩ የልማት ስራዎችን ተዟዙረው የተመለከቱት የማዕከላዊ ኢትዮጵያ ክልል ምክር ቤት ዋና አፈ ጉባኤ ፋጤ ስርሞሉ ስራ አጥነትን ለመቅረፍ መንግስት ፖሊሲ ቀርጾ እስከ ታችኛው መዋቅር በማውረዱ ወጣቶች በማህበር ተደራጅተው ወደ እንቅስቃሴ እንዲገቡ ተደርጓልም ብለዋል። ለዚህ ደግሞ እኚህ ወጣቶች ማሳያ መሆናቸውንም ጠቅሰዋል። በዋነኛነት እንደ ሀገር አንዱ ጎልቶ የወጣው ችግር ስራ አጥነት ነው። ስለዚህ ከስራ አጥነት አኳያ መንግስት የነደፋቸው ስትራቴጂዎች አሉ፣ ፖሊሲዎች አሉ። እስፔሻሊ በስራና ክህሎት ሚኒስቴር መስሪያ ቤት ሌሎች እንደዚሁም ተቋማት ጋር በቅንጅት የሚሰሩ ስራዎች አሉ። እንደ ሀገር ይሄ ስራ ወደ ታች ወርዶም ጭምር ያገኘንበት አሁን እዚህ የመጣንበት ቦታ ላይ በ ዶሮ እርባታ ወጣቶች ተደራጅተው ለራሳቸውም ስራ ፈጥረው ለሌላውም ወጣት ስራ እየፈጠሩ እንደሆነ የተገነዘብንበት ሁኔታ ነው ያለው። እነዚህ ወጣቶች አብዛኛው ወደ አረብ አገር ወደ ስደት ወደ ደቡብ አፍሪካ ሌሎች ሌሎች አካባቢ የሚሄዱ ስደተኛ ወጣቶች ናቸው። እዚሁ በሀገራችን ሰርተን መቀየር መለወጥ እንችላለን ብለው ሰርተው ለውጥ እያመጡ እንደሆነ ለማየት የሞከርንበት ሁኔታ ነው ያለው። በውስን ካፒታል የተጀመረው የስራ እንቅስቃሴ አሁን ላይ እያደገ መምጣቱን የገለጹት ዋና አፈ ጉባኤዋ ስራን ሳይንቁ በሀገር ውስጥ ሰርቶ መለወጥ እንደሚቻል የሚያሳይ ተግባር ስለመሆኑም ተናግረዋል። ሁለት የተደራጁ ማህበራቶችን አይተናል። አንደኛው ማህበር ቅድም ሲገለጽ እንደነበረው ወደ ሰላሳ የሚደርስ አባላቶች አሉት። ሲነሱ እያንዳንዱ አባል የራሱን ተሳትፎ አድርጎ አዋጥቶ የተደራጀበት ወደ ስራ የገባበት ሁኔታ አለ። ካፒታላቸው ከጊዜ ወደ ጊዜ አሁን ስድስተኛ ዙር ላይ ነው ያሉትና አንደኛው ማህበር ካፒታላቸው ከጊዜ ወደ ጊዜ እየጨመረ እየሄደ እንደሆነ፣ ለውጥ እያመጡ እንደሆነ በሀገር ሰርቶ መለወጥ የሚቻል እንደሆነም ጭምር እያየን ያለንበት ሁኔታ አለ። በየደረጃው የሚገኙ የምክር ቤት አባላት በሆሳና ከተማ የተሰሩ የልማት ስራዎችንም ተዟዙረው ተመልክተዋል። ለደቡብ ቲቪ ምህረተአብ እስራኤል ከሆሳና